ጀነት እንጂ ሌላ ምንዳ የለውም የተባለለት የገዘፈ ትልቅ አምልኮ ነው። ይህንን ትልቅ አምልኮ ልንፈጽም የሚገባን ደግሞ እውቀት ላይ መሠረት ባደረገ መልኩ ነቢዩ ሰለላሁ ዐለይሂ ወሰለም ባስተማሩት፣ በተገበሩት መልኩ ሊሆን ይገባል። በመሆኑም በዛሬ ዕለት ሐጅን ለመረዳት በሚል በተከታታይ ወደ እናንተ ሐጅን አስመልክቶ በተደጋጋሚ የሚነሱ ጥያቄዎችን የምና ይሆናል ጥያቄዎቹን በማብራራት ሐጅ ለሚያደርጉ ሰዎች የተለያዩ ምክሮችን በመለገስ ደግሞ የምንወዳቸው የምናከብራቸው ሸኻችን ሸይኽ ሰዒድ አሕመድ ሙስጠፋ ከእኛ ጋር ከፕሮግራሙ ጋር አብረው ይቆያሉ። ከዚህ ፕሮግራም ጋር አብራችሁ እንድትቆዩ እጋብዛለሁ። አህለን ወሰሕለን ወመርሐበን ቢኩም ሸኸና ያው መግቢያችን ላይ እንዳየ ነው የሐጅ ስነ ስርዓት ብዙ ሰዎች አላህ የወፈቃቸው አላህ ባሪያዎች ይህንን ትልቅ አምልኮ ይፈጽማሉ። አምልኮም ሲፈጸም እውቀትን መሰረት ባደረገ መልኩ ነቢ ሰላ ሰለም ባስተማሩን መልኩ መሆን አለበትና እዚህ ስክሪናችን ላይ የሚወጡ የተለያዩ ጥያቄዎች ይኖራሉ። እነዚህን ጥያቄዎች እንግዲህ እየመለስን አብረን እንቆያለን። መጀመሪያ ላይ የምናየው ብዙ ጊዜ አንዳንድ ሰዎች የሐጅ አቅም ይኖራቸዋል። አላህ ሱብሓነሁ ወተዓላ ይለግሳቸዋል ገንዘብ ይሰጣቸውና ሐጅ ከማድረግ በጣም ይዘናጋሉ። በጣም የሚያሳዝነው ነገር ደግሞ እነዚህ ሰዎች የተለያየ የዓለም ጫፍን የዓለም ሀገራትን ጎብኝተው ሐጅ ሲባል እንደው ኢንሻአላህ እየተባለ የሚቆይበት ሁኔታ አለና ሐጅን እየቻሉ አቅም እያለ ማዘግየት ምን አይነት ሑክም አለው የሚለውን እንመልከት። ስ ብስሚላህ ወልሐምዱሊላህ ወሶላቱ ወሰላሙ ዐላ ረሱሊላህ ሶለላሁ ዐለይሂ ወሰለም። በእውነቱ ሐጅ ብቻ ሳይሆን ማንኛውንም ኢባዳ አንድ ሰው ባገኘው ዕድልና በተሰጠው ወቅት ቶሎ ማድረግ እንዳለበት ወሳሪዑ ኢላ መግፊረትን ሚን ረቢኩም ወጀነትን ዐርዱሃ አስሰማዋቲ ወል አርድ ኢላ ወደ ጌታችሁ ምሕረት ተሽቀዳደሙ አላህን ምሕረት ለማገኘት ነገ ዛሬ ማለት የለባቸውም ይላል ማለት ነው። እና ብዙ የተለያዩ አያቶች መጥተዋል። ይህም በትመለከት ኸይረ ነገር ያው እንግዲህ አላህ ታመቻቸልህ አቅሙን ካለህ ጊዜውን ታገኘህ ነገ ዛሬ ማለት የለብህም። ምክንያቱም ነገ በእኛ እጅ አይደለም እና ማለት ነው። እንዲህ ሰው ያለፈውን ነገር አልፏል መመለስ አይቻልም። አሁን ያለውን ብቻ ነው የሚችለው መጠቀሙ ወደፊት የሚለው ምኞት ነው ሊሆንም ላይሆንም ይችላል ማለት ነው። ስለዚህ እየቻለ በግዴለሽነት ዝም ብሎ የሚዘገይ ሰው ለአደጋ ይጋለጣል ማለት ነው። መሰረቱ ያው በእድሜ አንድ ጊዜ ነው ግዴታ የሆነው። ዘንድሮ ታላድክ በስተቀር ወንጀለኛ ነህ ተብሎ አይጣበብም። ሄድ ይችላል ግን በተቻለ መጠን ቶሎ ለመሄድ መዘጋጀት ይኖርበታል ማለት ነው። ነገ ዛሬ እያሉ እየተዘነጉ ብዙ ጊዜ እንደገና የእድሉን ያላገኙ ያመለጣቸው ብዙ ናቸው። ከነዛ እንዳይሆን ማንኛውም ሰው የዱንያ ጣጣ የተለያዩ መሻክሎች ምንጊዜም ያሉ ናቸው። ዘንድሮ እንደዛ አልተሳካልኝ በሚቀጥለው ላሉ የሚቀጥለው ደግሞ የባሰ እገጥማል እንደዛ እያለንትንታለ እና አላህ ሱብሓነሁ ወተዓላ ችሎታ ሰጥቶት ሀጅ ለማድረግ ያልቻለ ሰው

ካለ በኋላ ወልላህ አላ ናስ ሕጅ ልበይት መን ስተጣ ኢለይ ሰቢላ ወመን ከፈረ ፈኢነ ላሀ ገኒዩን ዐኒል ዓለሚን ይላል። የአያቱ መደምደሚያ ማለት ነው። ወመን ከፈረ ማለት በቃል እንኳን ባይከፍር እየቻለ አላደርግም ያለ ሰው እንደ ከፈረ ይጠቁማል ማለት ነው። ተእምነት እንደወጣ ከዛዚ አላደረገም አይደለም ያለ እና ስለዚህ ያው የዱኒያ ሀጃ ይብስብኛል ብሎ ለዱኒያ ሀጃ ቅድሚያ እየሰጠ ያን ነገር ቸል ካለ እንደ ካድ ይቆጠራል ማለት ነው። የአላህ አማ ክዷል ቢያንስ፣ በቀጥታ ተስላም ይባልም። ስለዚህ እስከ ኩፍር ድረስ የሚያሰጋ ሁኔታ ነው ያለው ማለት ነው። ይህንን አደጋ ለማምለጥ ማንኛውም ሰው አላ ሁኔታውን ታመቻቸለት፣ ጤናማ ከሆነ ስንቅ፣ አስፈላጊ ነገሮች ቀድሞ ሁኔታዎች፣ መጓጓዣዎች ከተሳካለት ለቤተሰቡ በቂ ቀለብ ትቶ መሄድ የሚችል ከሆነ ልክ እንደ ዘካ ብዙ ሺ ገንዘብ መከማቸት የለበትም። ያው የቤተሰቡ እስከሚመጣ ድረስ የሚበቃ ካለ ለእሱ ደርሶ መልስ ስንቅ ካለው መጓጓዣ ከቻለ በቃ አዛዱ ወራሄላ ነው የሚለው እና ስንቅና መጓጓዣ ዋናው ነገር። ይህን ከቻለ በኋላ ልክ ታዋቂ ሀብታም ስተሚሆን መጠበቅ የለበትም። እግራችን በተለምዶ በጣም ታዋቂ ሀብታም ካልሆነ ሐጅ አይሄዱም ማለት ነው እና እነብዛም ደግሞ ቢዚ ስለሚሆኑ ታዋቂ ሀብታም ሆነው ሁሉም ነገር ተሟልቶላቸው በነገ ዛሬ እድል የሚያመልጣቸው ብዙ ናቸው እና ያ እንዳይሆን መጠንቀቅ ያስፈልጋል ማለት ነው ቶሎ በተቻለ መጠን ምክንያቱም ዘንድሮ ጤናማ ነህ የሚቀጥለው ታመም ትችላለህ ዘንድሮ የሀብቱ ተሟልቶልሃል ሚቀጥለው ትከስራለህ ምን ይታወቃል ወይ ጭራሹን የለህም ትሞታለህ ማለት ነው። ያ እንዳይሆን ለአደጋ የሚያጋልጡ ነገሮችን መሽቀዳዳም ነው መጀመሪያ መቀዳድም ማንኛውም ሰው አምስት ነገር በአምስት ነገር ቅደሙ የሚልም ሐዲስ አለ ማለት ነው እና ጤንነትህን፣ ተህማምህ በፊት ሀብትህን፣ ተመክሰርህ በፊት ወጣትነትህን፣ ከእርጅና በፊት ህይወትህም፣ ከሞትህ በፊት የሚል ማለት ነው። ለዚህ ሁሉ ነገሮች ያው ተገዳዳሪ ናቸው ማለት ነው። ነገ ዛሬ ታልክ ያ ነገር አንተ ሰዓት ቀድሞ የሚቀድመህ ነገር ይመጣል ማለት ነው። ያ እንዳይሆን መጠንቀቅ ያስፈልጋል። ጀዛኩም ላሁ ኸይረን። ያው በመቀጠል የምናየው አንዳንድ ሰዎች በተከለከለ ወይም ባልተፈቀደ ሐራም በሆነ ገንዘብ ሐጅ ማድረግ ይፈልጋሉ። ለምሳሌ ከፍተኛ የሰው ሀቅ ይኖርባቸዋል በገንዘብ መልኩና ስነ ስርዓቱን ጠብቀን ሐጅን ካደረግን ያው ጸድተን ታጥበን ስለምንመጣ የሰው ሀቅ ቢኖርም ችግር የለውም ብሎ የማሰብ ሁኔታ አለ። ያለ ሐቅንና የሰው ሐጅ የሰዎችን ሐቅን የመቀላቀል ጉዳይና ትክክለኛ ሐጅ ተፈጽሞ ግን ወንጀል ያለበት ጉዞ ከሆነ እንዴት ነው መጀመሪያ ያው ሐጅ በንጹህ ነገር ላይ ነው መመስረት ያለበት ላ። አላህ ጠይሙ አላህ ንጹህ ጌታ ነው። ተስራም እንደዛ ንጹህ የሆኑ ስራዎችን ነው የሚቀበለው እንጂ ቁሻሻ ስራን አይቀበለም። እና ስለዚህ መጀመሪያ ያ ስንቁ፣ መጓጓዣው፣ ምንም ያስፈልገው ወጭ በሙሉ በሀላል ገንዘብ ላይ መመስረት አለበት ማለት ነው። የሰው ሀቅ ሳይድ ባለቅበት ወይም ደግሞ ህገ ወጥ በሆነ መልኩ የተሰበሰበ ሳይሆን ደ አጋጣሚ እንኳን መጥፎ ስራ ላይ ብትሆን ለሀጅ የምትላትን ቢያንስ በንጹህ መርጠህ መሆን አለበት ማለት ነው። ምንጊዜም ያው ሐላል ነው ሙእሚን መጠቀም ያለበት ግን ለሐጅ በሚሆንበት ጊዜ ትልቅ ውጤት የምታመጣው በጥሩ በንጹህ ሁኔታ ላይ ተተመሰረተ ነው። አለበለዚያ ያው ለይስሙላ ደርሶ መምጣት ነው የሚሆነው ማለት ነው። ስለዚህ ለአላህ ብላ የምሰራውን ነገር አላህ እንዲቀበል ከፈለግ ንጹህ ሆነህ ነው መስራት ያለብህ። ስንቅህም ንጹህ መሆን አለበት፣ ልብህም ንጹህ መሆን አለበት። ተሌሎችም ወንጀል ተውባ ማድረግ አለብህ። መጀመሪያ የሰው ሀቅ ካለ ሂሳብክን ማወራረድ አለብህ ወይ ቅርታ መጠየቅ አለብህ እንጂ ዝም ብላህ ዘበራርቅህ ሄዶ ለመጣ ባህጅ ለመባል ብቻ መሆን የለበትም ማለት ነው። ያ ከሆነ ያው ለፍቶ ከንቱ ነው የሚሆነው። ጀዛኩም ላሁ ሌላው የሚነሳው ሴቶች ሐጅ የማድረግ ሂደት ጋር ጉዟቸው ላይ ዑምራም ላይ ይነሳል እና አንዳንድ ሴቶች አብሮቸው ሊሄድ የሚችል ቤተሰብ አይኖርምና አንዳንዴ በጉዞ ወኪል ሊሆን ይችላል ወይም ደግሞ የሚሄዱበት ጀማዓ ደህና የሆነ ሰላም ያለበት ነውና ስጋት ስለሌለ እንደው ማሐረም ሳይኖር ዝም ብሎ የመውጣት ሁኔታ አለ። ብዙ ጊዜ ይጠየቃል በተለይ ዑምራ ላይ ስለሚደጋገም ይነሳልና እንደ ሴት ልጅ በዚህ ረገድ ከሌላት ምን ማድረግ አለበት? በተለይ ዋጅብ የሆነው ግዴታ ሐጅ ሆኖባት ማንኛውም ኢባዳ ላይ ስሜታዊ መሆን የለብንም። ነገር መሄድ ስለፈለግ ብቻ መሄድ አለብኝ ማለት የለበትም። ሐጅ ያው አላ መኒስተቱ ብሏል። መጀመሪያ የቻለ ሰው ነው የሚለው የቻለ ሰው የሚለው አጠቃላይ ያው ስንቁ፣ መጓጓዣው፣ ምኑ አስፈላጊው ነገር ያሟላ ሰው ማለት ነው። እንደገና ጤንነቱ የተሟላ ሰው ማለት ነው። መንገዱ አስተማማኝ ሲሆን ማለት ነው። ይሄ በአጠቃላይ ለወንድም ለሴትም ነው። ለሴቶች ደግሞ ወልይ መሆን ተስቲጧ አንድ አካል ነው። ራሱ ቤተሰብ ኃላፊ አጃቢ መኖሩ። ለምሳሌ ሀብታም ናት፣ ሁሉን ነገር አሟልታለች፣ ግን ቤተሰብ የላትም የሚወስዳት አልወጀብባትም፣ ነው በሁሉም ፍቃዎች ነው እና አይወጅባትም። ያ እስከሚሟላ ድረስ መህረሙ ማለት ነው። ወይ ባል እስከምታገባ ድረስ ወይ ከዘመዶቹ አንዱ እስከሚተባበራት ድረስ። ሌላው ነገር ቢሟላ እንኳን መስራት የለባትም። ያቱም በአሁኑ ጊዜ በሀጅ ጉዞ አማካይነት ታማኝ ጥሩ ሰዎች ምናምን ተሰሀባ የበለጠ ታማኝ ሰሀባ አለ። ሰሀቦች ያለ መህረም አትሄዱ ያሉት ነው። ቢሆን ተነሱኛ ተሻል እንዴ እኛ ሀጅ ጉዞ እንዴት አድርጎ ነው? ስለዚህ ላያህሉ ሊምራአቲን ቱእሚኑ ቢላሂ አንቱ ሳፊረ መሲረተ የውሚን ኢላ ወማሀ ዘውጅዋ አውዱ መህረሚ ሚንሃ ያሉት ማለት ነው። አንድ ሴት የአንድ ቀን ጉዞ በግር እርቀት እንኳ ቢሆን ወይ ባሏ ወይ የቤተሰብ አካል የሆነ ሰው አብራት ከለላ አይፈቀድላትም መሄዱ ነው። አይፈቀድላትም ማለት ምንድ ነው? ሊወጅብባት ቀርቶ መሄዱ ወንጀል ነው እያሉ ነው ማለት ያልተፈቀደ ነገር ከሰረህ ወንጀል ነው ስለብህ፣ እነሱ ሀጅ መሄድ ያለብኝ ብለው ነው እንግዲህ ጉጉት የሚያያዛቸው፣ ሀጁ መጀመሪያ አላህ የሚቀበለው በሆን አላህ በዘረጋው ስርዓት ላይ መሆን አለበት። ያ ከሆነ ሐጅን አድርገሽ እንዳላደረግሽ ከሆነ ደግሞ ለምን ሄድሽ ተብለሽ የምትጠየቅ የሆነ ምን ትርጉም አለው ማለት ነው። ይህ አጠቃላይ ማንም ጉዞ ርጉዞ ቤተሰብ ጋር ነው ሴት ልጅ መሄድ ያለባት ማለት ነው። ጀዛኩም ላሁ ኸይራን። ያው የሴቶችንም ደህንነት ለማስጠበቅ ሸሪዐው የሚያደርገው ነገር ነው። ሌላው የሚነሳው አራተኛ ጥያቄ አንዳንድ ሰዎች ሐጅ የማድረግ አሁንም ሌላ ሰፊ ጉጉት የኖራቸውና በማጭበርበርም ሊሆን ይችላል ወይም ደግሞ ዘዴ በመፈለግ የተከለከሉ መንገዶችን በማድረግ ሐጅ የሚፈጹበት ሁኔታ አለ። በተለይ ብዙ ጊዜ የሚታየው ዘው ሐጅ የሚፈጸምበት አካባቢ የሚቆዩ ሰዎች ይኖሩና ያልተፈቀደላቸው ተስሪህ ወይ የተለያየ ነገር የሌላቸው ሰዎች ሲኖሩና በተለየ መንገድ አድርገው እንደምንም ሐጅ መፈጸም የሚፈልጉበት ሁኔታ አለ። ትክክለኛው መንገድ እያለ ማለት ነው እና እነዚህ ሰዎች እንዴት ነው ይሄ በሁለት መልክ ማየት ይበጃል። አንደኛ ያው አስተናጋጁ ወገን አላስፈላጊ ጫና የሚያደርግበት ጊዜ አለ። አስተናጋጁ ወገን ሽሩጥ ያበዛሉ፣ የገንዘብ ታቅም በላይ ይጭናሉ። ያን ሰውየው ያን ነገር በኖርማል ቢስተናገር ኖሮ ሊያደርግ እየቻለ ግን አላስፈላጊ ጫና በማድረጉ ይከለከላል ማለት ነው። ያ ከሆነ በሚችለው መንገድ ያደርግ ተሸሮ በኩል የሚከለክለው ነገር የለም። ምክንያቱም ዒባዳ የማንንም ፍቃድ አይፈልግም። ዒባዳ አላህ አዞሃል። ለምሳሌ ሶላት ስገር ተብልሃል። ሶላት እንደ ስግር ቢልሃ እንደ አሚር መጥቶ መብት አለው እንዴ? እና መደበኛ የሆኑ ነገሮች አዛዱ ወራሄላ አለቀ። በግልጽ ነው ያስቀመጡት እኮ፣ ሰውየው ዛዱ የሰው ሸክም እንዳይሆን፣ ለማኝ እንዳይሆን በቂ ስንቅ መያዝ አለበት። ተዛ በኋላስ መጓጓዣ መቻል አለበት ይህን በግልጽ ያስቀመጡት ለምንድን ነው ምክንያቱም ገንዘብ አይጠግብም ሰው አንድ ሚሊዮን የሚበቃውን ሁለት ሚሊዮን አምጣ ይልሃል አንዱ ሚሊዮን ለሱ ብቻ ገቢ እንዲሆን ለ ሶስት ሚሊዮን አምጣ ይልሃል ስለዚህ እሱ በጨመረ ቁጥር ይህን ታልቻልክ አልወጀብህም አትምጣ ይልሃል ማለት ነው ፈትዋ ይሰጣል ላ ችልሃል በኖርማል ትችላለህ ግን እሱ አላስፈላጊ ጫና ስለሚያደረግብህ ነው እንዲያትችል የሚያደርግ ማለት ነው እና በዛ መልክ የሚቻለውን ማዕቁል የሆነውን ማንም ሰው ያው በቂ ነው ብሎ የሚያስበውን በዛ ደረጃ ያው መተባበሩ ጥሩ ነው ማለት። ከዛ በላይ ግን የበለጠ ሀብታም ካልመጣ በስተቀር ለድሀ አልፈቅድም። ውስተቷ የተቻ የተወሰነ ችሎታ ቢኖረውም ለእኔ ይህን ያህል ካልጨመረኝ፣ እንደ ሙስና ማለት እኮ ነው። አሁን መንግስት መስሪያ ቤት ስትሄድ በቀላሉ የምትከፍለውን ነገር አስተናጋጆች ግን የራሳቸውን ይጭኑበሃል። ከአሰራር ውጭ ሁ አሰራር ውጭ እንደገና ይህን ጨምር፣ ይህን ጨምር እያሉ ማለት ነው። ያ ከሆነ አላ ያን ነገር ህጋዊ አላደረገም ማለት ነው። እና ያን የሚያረጉ ከሆነ አንተ በሆነ ዘዴ ያን ሀጅህን ማድረግ የምትችል ከሆነ የሚከለክልህ ነገር አይኖርህም ማለት ነው። ስለዚህ ዋናው ነገር ማቁል በሆነ መልኩ ነው መስተናገድ ያለበት ነገር ሰዎች ያላግባብ እየከለከሉ ይህን ያህል ካላመጣ እያሉ በአሁኑ ጊዜ በቃ በቀጥታ ያው ተቢንዚን ተቀያሪ እንዲሆን እያደረጉ ነው ማለት ነው። በግልጽ ነው የሚናገሩት። እኛ እኮ እስከ ዛሬ አላወቅንም ተቢንዚን የበለጠ ገቢ የምናገኘው በሱ ነበር እየተባለ ነው ያለው ማለት ነው። ይሄ ማለት ምንድን ነው? ታዋቂ ሀብታም፣ ብቻ የጠየቁትን የሚከፍል ይስተናገዳል። ያ መካከለኛ የሆነ ሰው ቦታ አታጠብ፣ ዘወር በል እየተባለ ነው። ያ ከሆነ አላህ ደግሞ አስወጅው ባህል አንስተቷ አይለው አዛዱ ወራሄላ ብለዋል። እስቲ ጧው ሸርኦ በሚለው ይችልሃል ተሸርኦ በሚለው በላይ በምትሄድበት ጊዜ ግን እሱ አልቻልክም ይልሃል። የእሱን ጥቅም ለማስጠቀም ሲል አንተ ግን ይችልሃል። ነገ ነው ተጠያቂው። ያ ሀጂ በሚቀርበት ጊዜ ሁለታችሁም ተጠያቂ ናችሁ ማለት ነው። አንተ ምን የተከለከለኝ ምን አገባኝ ብለህ ዝም ብለህ ተተውከው መሄድ ትችል ነበር ኮ ይችላል። ይህን ስልጠን አልሰጠውም ይልሃል። እሱም ደግሞ ያን ነገር ለእኔ የምፈልገውን ፐርሰንት ካላመጣ በስተቀር ብላ ለምን ከለከልከው? ይችል ነበር እኮ ስንቁን ይዞ መጥቶ ነበር ይለዋል። ሁለቱም ተጠያቂ ስለሚሆኑ ሁሉም አማራጭ ካተገኘ በአማራጭ መንገድ መጠቀም ይቻላል ነው። ግን ስንቁን ሳይችል ለምሳሌ መጓጓዣ ሳይችል ዝም ብሎ እዛ ሂዶ እጃጆችን የሚያስቸግር ወይም ደግሞ የተለያየ ጫና የሚያሳድር ከሆነ እሱ አልቻልክም፣ መጀመሪያም አልቻለም ተብሏል። ሱ ማይወጅበት መሄድ የለበትም ነው። ጀዛኩም ላሁ ኸይራን። ሌላው የምናነሳው ከሀጅ ስነ ስርአት ጋር የሚያያዘው፣ አንዳንድ ሰዎች የሀጅ መፈጸም አቅም ይኖራቸዋል። አቅምን ብቻ ሳይሆን ወጅቦባቸዋል። ነገር ግን ያው ሞት ይመጣና ይሞታሉ። እነዚያ ሰዎች እና ቤተሰብ ላይ የሀጅን ስነስርአታቸውን የመክፈል ሂደት እነሱን አስመልክቶ ሀጅ ማድረግ እንዴት ይታያል? ብዙ ጊዜ ሰዎች ጾም ላይ ነው ሲጠይቁ የምናየው ጾም ነበረበት እና እንዴት ማድረግ አለብን የሚለውና በሀጅ መልኩስ እንዴት ነው ሀጅም ላይ ያለው? እና ያው ቤተሰብ ተክቶ ማድረግ ይችላል፣ ግዴታም ነው። ምናልባት እንግዲህ ቤተሰብ በፍቃዱ ሊያደርግ የሚችል ቤተሰብ ካለ ተክቶ ያደርጋል። እንደ ልጅ ወንድም፣ የመሳሰሉት ማለት ነው። ካልተቻለ ደግሞ ገንዘብ ካለው በገንዘቡ ታማኝ ሰው ተፈልጎ ሀጀልበዲል የሚባል ነገር አለ መተኪያ አድርጎ ለሰውየ የአስፈላጊ ሆኖች ተሰጥቶት ለሱ የአገልግሎት ተሰጥቶት ሌላ ሰው ማስደረግ ይቻላል ማለት ነው። ወክሎ ያንን ሰው ወክሎ ሟቹ የሟቹ ቤተሰቦች እነሱ ካልቻሉ ሰው ታማኝ ሰው ፈልገው ያንን የሚያስፈልግህን ነገር እኛ እናሟላለን፣ ሐጅ አድርግልን ለአባታችን ለእናታችን ማለት ይችላሉ። ጀዛኩሙላሁ ይረን ምናልባት እዚሁ ጋር የሰውየው አጅሬ ማግኘቱ እንዴት እንዴት ነው የሚያደርገው ሰው የሚያገኝበት ሁኔታ የለም። እሱ በተጠወ ሊረዳ ፈልጎ ከሆነ ለገንዘቡ ብሎ ሳይሆን እኔ ኸይር ሰራለሁኝ ብሎ ከሆነ አላህ ያው በአገልግሎቱ ልክ አጅር ይሰጠዋል ማለት ነው። ግን ሀጁ አንድ ሀጅ ለሁለት ሰው አይሆንም። ያው ያደረገው ወኪል ሆኖ ነው የሄደው። በወኪልነቱ ነው መስራት ያለበት ማለት ነው። ለእኔም ለእሱም ብሎ አንድ ሀጅ ማድረግ አይቻልም። ግን አላህ ላዩ አጅረን ሲኒን ሰውየውን ለመርዳት ብለ ሐጅ ያደርግለታለሁ ብለህ ከሄድክ አንተም ሜዲካመን ይሰጥሃል። እንዲያውም ሆሞልቀሞ ላይ አሽቃ ጀሊሱሁም የሚል ሐዲስ አለ። ከሐጀኞቹ ጋር እስከተሳተፍክ አንተም ኸይርን ለመርዳት ብለህ እስከሄድክ ድረስ ሊቆጥርልህ ይችላል ማለት ነው። ግን ሁለቱም ሀጁ ለእኔ ምለሱም ብለህ መነያት የለብህም አላሁመን ያ በተላም ፉላን ብላ ነው ራሱ ኢሕራም የምታደርገው ማለት ነው። እና በዚህ መልክ ማድረግ ይቻላል። ለገንዘብ ብቻ ብለው መሄዱዋል ነው ገንዘብ ብቻ እንተ ሀጅ ስንቅህን ምናምን እንችልሃለን፣ ከዛ በላይ ደግሞ ለኪስ ይሄን ያህል እንሰጥሃለን ተብሎ ለገንዘቡ ያን ገንዘቡን ባያገኝ አይሄድም። ለዛ ብሎ የሚሄድ ከሆነ የለውም፣ ሽጦታል ማለት ነው። ያው ለገንዘብ ብሎ ነው የሄደው፣ ገንዘቡን ወስዷል፣ ተሰዎቹም ተቀብል። አንተም ደግሞ ሀጅ ቁጠር ማለት አትችልም ማለት ነው። ጀዛኩሙላሁ ኸይረን። ውድ ተመልካቾች ወደ አምስት የሚጠጉ ጥያቄዎችን በመጀመሪያው ክፍል አይተናል ሸካችንም ሰፊ ማብራሪያ ሰጥተውበታል። በሚቀጥለው ተመሳሳይ ከሐጅ ጋር ተያዥነት ያላቸውን የሐጅ ግንዛቤያችሁን የሚያሰፉንና የሚያሰፉና እንዲሁም ሐጅ ስነ ስርዓታችሁን በተገቢው ሁኔታ እንድትከውኑ የሚረዱ ጥያቄዎችን ለሸካችን ማቅረባችንን እንቀጥላለን። በሚቀጥለው በአላ ፍቃድ የምንገናኝ ይሆናል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።